ተገዝታ አይደለም ሱመያን ቀይራት አይደለም። ጀግና ናት። ከካሜራ ጀርባ ማንም የሰማችሁ ሰምታችሁታል። አውርተንበታል። ከዚህ በፊት ቪዲዮም ሰርቸበታለሁ ላይ ምን ገብቸበታለሁ ማለት ነው። ምንም አላለችም። የእሷ ማለት እዚያ ጋር በጣም ብዙ ኮሜንታተሮች ኦዶኒሶችም ተሸውደው ነበር። ምክንያቱም ምክንያቱም ሀዋ ሳታውቅ ነው ማለትም የሆነ ሳታውቅ ነው ያደረገችው እየተባለ ነበር ማለት ነው። የሚገርመው ነገር ግን እንግዲህ እንደሰማችሁት ዛሬ እንግዲህ ንግስቷም እውነቱን አውቃለች ማለት ነው። ሀዋ ምን ያህል እርቀት እንደሄደች ሀዋ ምን ያህል ንግስቷን ራሱ ለመሸወድ ለምኖኝ ነው ለምኖሽ ውሸትሻው ትዋሻለሽ እንዲህ ሀዋ ለምኖች ማለት ነው። የሚገርማችሁ ኮሜንት ላይ ጥያቄ አብዛኞቻችሁ አይታችሁት ሊሆን ይችላል ያ የጠፋ ቪዲዮ ላይ ምን አይነት ቪዲዮ ነው መልሽልን ብዬ ከቤቷ እንኳን ኮምችላት ከኔ መልስ አጠብቅ ያለችኝ ማለት ነው ምላሿ ከኔ መልስ አጠብቅ ያለች ከአንቺ መልስ እንጠብቃለን ሀዋንቺ ለምቦጫ ወይኔ በላቸው እና በሚገርም ሁኔታ እንግዲህ ያልተረዳችሁት በደንብ ተረዱት እንግዲህ ሀዋ በሰኢድ ፈርታ ይሁን በምን ይሁን በምን ይሁን ሁሉም እንግዲህ ንግስቷን ክደው ወደ ሰኢድ ተገልብጠዋል። እንግዲህ ንግስቷ የፈለጋችሁትን ሆኖ ብላለች ማለት ነው። ያም ሆነ ይህ ግን ንግስቷ ያለችውን እንስማ። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ውዶች። መስለች መስለኝ፣ አሁን አይደለም ሰኢድ ስትፈጠር የመን አይደለም ከየመን ወጥቷል። እንግዲህ ወይ ምናልባት ሀዋ እንኳን መኖር ያታቅም፣ ምናልባት ሰላም እንግዲህ ወይ አስፈራርቷትም ሊሆን ይችላል፣ ወይ እንታረቅ ብሎት፣ በምን በምን በኩል በምን በምን አይነት መንገድ አሳምኗል። ቤቴ ወይ ያለሁበት እዛው ልትመጣ ማለት ነው። ሰይድ ምን አትሳሳት። እኔን ፈልገህ የምታገኘው ይመስለው ከሆነ በጣም ተሳስተሃል። እኔ ገዛሁት ቤት ውስጥ አይደለም ያለሁት፣ ተከራይቼ እስከሆነ ድረስ አንተ እኔ ትንሽ ነገር ከተጠላጠርኩኝ እኔ እቀይራለሁ እንጂ ቁጭ ወይ አንተም እስከምትወጣ አልጠብቅም። እንዳትሳሳት ምናልባት አንተ ያንን አስበህ ከሆነ ማለት ነው፣ እናንተ አስባችሁ ከሆነ አንተም ሆናችሁ ሰላም ሆናችሁ። ግን እዚህ ጋር ሀዋ ያለችኝ ላሰማችሁ አንዴ ማለት ነው። በእውነት ሱመያ፣ ይሄ ነገር አንቺ እንደምታስቢው አይደለም ማለት ነው። ከመጀመሪያም እንደነገርኩሽ ነው። ይሄንን ነገር እሱ ያደረገው ማንም ሰው ተመሬት ተንስቶ ሰላም ትውል ማንም ሰው ስለ ልጁ እናት አጣራለሁ የሚል ሰው የልጁን እናት ያገኛት እንዴት ነው የሚያጣራት? የልጁስ እናት እንዴት ነው እውነቱን የምትነግራቸው? የልጁ እናት የተባለችው ሴትዮ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 አንቺም ታውቂያታለች ሶስት ወር እንዳ አብዲጋ ቪዲዮ እየሰራች፣ ማንም ሰው ይቺ የሰኢዴ ልጅ እናት ናት ቢሉ ማንም ሰው ሊያምን አይችልም። ማንም ሰው ያምናል ብዬ አላስብም። እሱ ምንድን ነው ሰው ስለ ልጁ እናት አጣራለሁ የሚሉት እንዴት ነው? ቢያገኟትስ፣ እንዴት ነው የሚያጣሯት? እውነቱንስ እንደት እንዴት ነው የሚያውቁት የሚለውን ነገር ማወቅ ስለሚፈልግ ብቻ ይህንን ነገር እንድትተባበረው በጣም ለመነኝ፣ እኔም ተባበርኩት እንጂ ለመጥፎና ለክፋት የታሰበ ነገር አይደለም። ማወቅና መረዳት ያለብሽ ነገር ማለት ነው። አሁን እንግዲህ ሀዋ ሪከርዷን እንደሰማችሁት የሆነ ጊዜ ባለሳሳት ሀዋን ገፍትሯት ወይ ደግሞ ደብድቧት ሊሆን ይችላል። ቪዲዮ ሰጥተዋል። አሁን እዚህ ጋር ደግሞ የተጣላ ድምፅ ነው ሀዋ እያረገችልኝ ያለው እኔ መረዳት እንዳለብኝ ወይ ደግሞ እኔ ምናምን እንዳለብኝ ሲፈጠር እንደዛ አድርጓት ሀዋ ዝም ስትለኝ የሆነ ማለት የሆነ ነገር ይጠራጥራል። ልጅቷን ደግሞ እንደሞ ወላሂን ያላቃት አይቻ። እኔ ሲፈጠር ይትባቸውን አልከታተልም። እኔ ወላሂ ዩቱብ ላይ አላየኋትም። በአካልም ልጅቷን አላቃት። እሷ ግን እዚህ ጋር እንድናለች፣ የአንቺ ታውቂያታለሽ። የት ነው የማውቃት ልጅቷን? ሱብሃንአላህ ማላቃት ልጅ ማለት ነው። ሀዋ የማቀውን ሰው በደንብ ጠንቅቃ አውቃለች። ግን እዚህ ጋርም ደግሞ እኔ ወይ ሰይድ እያስፈራራት ነው ዲር ሪከርድ ያስደረጋት አላውቅም። አንቺ መረዳት ያለብሽ ሰኢድ ለክ ለክፋት አይደለም እንደዚህ ያደረገው። ይ ቢስሚላህ አውዝ ቢላሂ ሸይጣን ረጂም ምን አይደለም። ይህን ነገር ሱመያ እንድታምንልኝ ነው የምንፈልገው። ሌላም ሰው እንዳምንኝ አይደለም። ተመልካችም ይሄን ነገር አይቶ ሰላም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 አልፈልግም ሲፈጠር ከዚህ በኋላ ስለዚህ ማውራት ራሱ አልፈልግም እኔ የሚያናደኝ በስሜ የምትዞረው ነገር ነው ገብታ ለሱመያ ብዬ ነው አትበል በቃ ለእኔ ብለክ አይደለም ተወኝ በቃ በቃ ማለት የፈለከው ላይፍ መኖር ትችላለህ እንዴ በአንተ ኳ አልተጀመረም ከውጭ ልጅ መውለድ ማንም ነው የሚወልደው ደሞ ለመውለድበትም ትል ይወልዳል? የሚከብደው ኮ ማሳደግ ነው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 ልጅቷን ሳላቃት አንቺም ደሞ እኮ ታቂያታለሽ። ማነው እኔ ልጅቷን የት ነው ማቃት ነው? እዚህ እዚህ ጋም ዩቲዩብ ላይ የሰራሽ መስሎሽ ነው ወይስ ደሞ ኦዝቢላኔ። ለማንኛው ማገዝ መፍትሽ ነው ለፈለግሽ ነገር፣ እኔ ያገባኝ። ከፈለግሽ ደስ እንዳለሽ ለሰኢድ ሞተሽ መከራከር መፍትሽ ነው። ግን እዚህ ጋር አትገለባ አትገለባበጪ ሰኢድ አስፈራርቶሽ ከሆነ እውነቱን በእውነት ሌላውን ነገር ብትዋሽ የማላውቃትልሽ ታውቂያታለሽ ማለት የለብሽም። የመርሳት በሽታ ተያዘ ይመስለሽ ነው። ሁለተኛ ነገር ደግሞ አንቺ ማንሽ ምንድነሽ? እኔ መጀመሪያውኑ እንደዚህ አይነት ነገር ውስጥ አልገባም አላሽም ነበረ። እኔ አረቦቹን ነገር ውስጥ ከማስገባ ሳይድ እንደዚህ እንደዚህ ብሎኛል ገና ዩቱብ ላይ ወጥቼ ሳላወራ ሀዋና አማካከ እንደዚህ እኔ ስሙ ነገር ውስጥ አታስገብኝ፣ ታይኝ በቃ ማለት እንደዚህ እንደዚህ ስትለኝ በቃ ነው፣ እሺ አልኳት ማለት ነው። አሁን እዚህ ጋር ወተው ሌላ ነገር ለሰኢድስ እንደዚህ ያልሽው ማለት ተገዝተሽ ነው ወይስ አስፈራርቶሽ ነው? ወይስ አንቺስ ሰላም ምንድናትና ነው እሷ የምታጣረው ያለው? አንቺ ምንድነሽ እና ነው እምታጣሪው አንቺ በዛ ላይ ነው ምንድን ነሽና ነው። አንቺ እንደተረዳሽው አይደለም። እስቲ አንቺ እንደተረዳሽው ነው። እሺ አንቺ ምን አያችሁ አይደል? ለምሳሌ ሀዋ አሁን ለንግስቷ እንኳን የተናገረችበት ምክንያት እንደዚህ እንደዚህ አድርጊ ብሎኝ ነው፣ እንደዚህ ስላለኝ ነው፣ ስለለመነኝ ነው ብላ ለንግስቷ ሬከርድ ያደረገችበት ዋናው ምክንያቷ ስለታወቀ ነው፣ ቪዲዮ ስለወጣ ውሸታቸው ስለታወቀ ድራማቸው ስለታወቀባቸው ለንግስቷ ምናለች? በቃ ሳይድ ለምኖኝ ነው እንደዚህ እንደዚህ ብሎ ስለለመነኝ ነው። ማንም የሚያስመር ማለት ልጅቷን ቢያገኘት እንዴት ብለው ነው የሚጠይቋት? እንዴት አድርገው ነው ልጇ አይደለም፣ እንዴት አድርገው ነው የሚጠይቋት? ምን አይነት ጥያቄ አለው? ምን ጥያቄ አለው? ወይኔ ጉዴ፣ ምን ጥያቄ አለው? በቃ መውሰድ ማስመርመር ነዋ። ሌላ ምን ሊሆን ይችላል? እንዴ ሌላ ምን ወይኔ ምንድን ነው? በዚህን ያህል ፍርሃት ማለት ነው፣ ሳይደስ ቢሆን በዚህን ያህል ፍርሃት ይህን ሊያደርግበት የቻለበት ምክንያት ከኔ ውጭ ማንም ሊያስመረምራትም አይፈልግም። ማንም ደግሞ ሊያገኛትም አይችልም ያለበት ምክንያት የራሱ ምክንያት አለው። ምክንያቱም ነገሮቹ ይታወቃሉ ብሎ ስለፈራ ማለት ነው። ግን ያም ሆነ ይህ ከዚህ በኋላ ታማኝነትም ስለሌለው እርግጠኛ የሚሆንበትም ነገር ስለሌለ፣ ንግስቷ እንግዲህ ተው እኔ አልፈልግም ካለች ቆይታለች። በቃ ተው። ነገር ግን ንግስቷ እንዳለችው በእኔ ስም በቃ በስሟ አሁን ማስመሰሉ ምናምን ንግዱ ምናምን በቃ ይቁም፣ ይበቃል። ይህን ነው ያለችው ንግስቷ ንግዱ ሊቆም ይገባል ማለት ነው። በቃ በንግስቷ መነገዱ የሆነ ማስመሰሉ ምናምን ምናምን ሊቆም ይገባል ማለት ነው። ለዩ ለዚች ለሀዋ የተሰጠ ማስጠንቀቂያ ባርያ ዓለም ትጫወቱት። ስለዚህ አሁን እሷ ሰኢድ ምንድን ነው የሚላት? ልጁ የእኔ አይደለም ትያታለች ሀዋ ስጠይቅ ይላል። ልጁ የእኔ አይደለም ትላለች ሀዋ ደግሞ ሰኢድ በይ እንዳላት ትላለች። ከዛ ሱመያ ደግሞ ሞኞ አዎ ነው እንዴ ምናምን ነገር ብላ እንደዚህ ነው እኮ አልገባኝም ነበረ ለካ ልጅ ያንተ አይደለም። ትክክለኛዋ እናት ብትመጣ የልጁ እናት ብትመጣ የልጅ ቷን አይነት መልስ ነው የምትመልሰው። ረብ ቢስሚላህ አውዝ ቢላህ ግን ምንም የምታስቡት እናንተ ማለት ታረ ቢስሚላህ እኔ ሰይድ ምን ሆነ ነው ምን ሆነ ነው ምን ከምን አገናኝተ ሆኖ አንድ አንድ ላይ ያቺ ያቺ ትክክለኛዋ የልጁ እናት የምትመልሰውን እንዴት ልትመልስ የምትችለው? በአላ የማይመስል ነገር ለምስታት ንገር ይባላል። እኔ ሲፈጠር ትቻዋለው ለእኔ ማሳምን ሲፈጠር ማሳመን የምትፈልገው ነገር የለም እንዴ አንተ። እኔ እሺ ልክ እንደተጎዳ ሰው ወጥተህ ምናምን ነገር እግርህን ዘርግተህ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 ልጆችን ይችም ደግሞ ልጅና ተመሳሰለ በቃ ለዛ ነው የሚሆነው እንደዚህ ያደረጋቸዋል። እንጂ ያለ ምንም ነገር አትሰራም፣ እርግጠኛ ነው። ይመጫ ምን ብላችሁ ድራማ ነው መስሩ ብላችሁ አሰርታችሁ እና ለማንኛውም አህዎ አትቀበጣጥሪ። ጥሩ ጓደኛዬ ነሽ፣ ወድሻለሁ። ግን ለዚህ የሚያክል ውሸት እሺ፣ ዩቱብ ላይ ዋሽ ዋሸሽ አይደል፣ እኔንም አትዋሽ በቃም ልክ መመለስማችሁ ነገር ካለ እስካሁን እንደምታደርጊው ድምጽሽን አጥፍተሽ ዝም ብለሽ አትመልሽ በቀጠጥ ለዛ እንደ ፍጥርጥርሽ ለሳይድ ማገዝ እኮ ምርትሽ ነው እኔ ለምን ለሳይድ ጋ ወንጅ ምናምን ምንሽ ምስ ታቀኛለሽ ምርትሽ ነው ራስሽ ጉዳይ ነው ግን የሌለ ውሸት አታውሪ ለማንኛውም ሳይድ እኔ እኔ ለሷ ብዬ ምናምን ነገር አትበል አንዳንድ ሰው ደግሞ አላችሁ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 እኔ የውሸት እንኳን ቢሆን የእውነትም ይሁን የውሸት ይሁን የማጣራበት መንገድ እሱ ነገር ዜሮ ነው። ታጣራለች ብለው ወይ አጣሪ ምናምን፣ እኔ ያገባኝ ልጆችህን ማየት ከፈለግ ታያቸዋለህ። ነው ያልከለከለን ችግር የለብኝም። ግን ከዛ ውጪ የዝባዝንኬ ነገር እንዳታወራ። በቃ ማንኛችሁም ስሜ እንዳጠሩ፣ የራስ ጉዳይ ኑሮን በቃ ይህም አንድ እና የመጨረሻ አማራጭ ሊሆን ይችላል ማለት ነው። በቃ ልጆችን ማያየት ከፈለክ ማየት ትችላለህ፣ በልክ ግን ልታገኘኝ አትችልም እያለች ነው ማለት ነው ንግስቷ። ሌላው ደግሞ እውነት ለመናገር በጣም እኔ የአዳማ ሴቶች እውነት ለመናገር ሁለተኛ ሚስት ሆኖ መቀመጥ ትናንት የለቀቁት ቪዲዮ አይታችኋል። እንግዲህ ሰኢድ የሀጅን ሚስት እየደበደበ ማለት ነው፣ እሷ ደግሞ አሲድ ልትደፋበት በሃይላንድ አሲድ ይዛ ሄዳ ማለት ነው። እና ሁለተኛ ሚስት ናት እንግዲህ ያስባችሁታል። ለዚህ ለሀጅ ለሚባለው ሁለተኛ ሚስት ናት። በቃ ሁለተኛ ሚስት ሁነው የገቡ ሰዎች ሁሉ የመጀመሪያውን ሚስት እንደ ዕቃ ዕቃ መጫወቻ ነው የሚያደርጓቸው። በመተትም በሉት በሆነ ነገር በሰይጣናዊ ስራ ሁለተኛ ሚስት የዚህ ሀጅ የሚባለው እንግዲህ የመጀመሪያ ሚስት ስቃይ ላይ ነው ያለችው፣ ስቃይ ላይ እንደ ሰራተኛ ነው የምትኖረው ማለት ነው። እንደ ሰራተኛ የቤቱ ባለቤታችን ናት የመጀመሪያ ሚስቱ ሰራተኛ ነው የሆነችው፣ በቃ ስለዚህ፣ ሰኢድ የሚፈልገው ይሄን ከሆነ አትሳሳት ማለት ነው። አትሳሳት በዚህ ምርጫ ማለት፣ ልክ እነዚያ እንደሚያደርጉት አደርጋለሁ ብለ ከሆነ ሱመያ መቼም እንደዚህ ልትሆን አትችልም ማለት ነው። ሁለተኛ ሚስት እንኳን ሁነው ገብተው ሁለተኛ ሚስትነታቸውን አምነው የማይቀበሉ ናቸው፣ በቃ። ስለዚህ ልጁም በስቃይ ላይ ነው ያለ፣ ሀጅ የሚባለው የመጀመሪያ ሚስቱም ስቃይ ላይ ነው ያለች። የመጨረሻ ማለት ነው። በጣም የሚያሳዝን ህይወት ነው። ስለዚህ ለንግስቷም ራሱ ይሄ ነው ሊገጥማት የሚችለው። በቃ ይሄ ነው ሊገጥማት የሚችለው። እንዲህ ከምትሆን ደግሞ ጥንቅር ብሎ ቢቀር ይሻላል። እና በጣም ከባድ ነው። በሚገርም ሁኔታ ልጅቷን እንግዲህ ልጅ አለቻት የመጀመሪያ ሚስቱ ይሄ ሀጅ የሚባለው ማለት ነው። በየደበደበች ቪዲዮ እየቀረጸች መሬት ላይ የረግጣ ቪዲዮ እየቀረጸች ነው የምትልክላት ቪዲዮ ማለት ነው፣ ለመጀመሪያ ሚስትየዋ ወይም ለህፃኗ ናት። ሶ ንግስቷም ይሄ ነው ሊገጥማት የሚችለው። ይህንን ማየት እራሱ ትችላላችሁ። ከባድ ነው። እና አስፈላጊ ከሆነ ቪዲዮን አመጣላችኋለሁ። የመጨረሻ ነው የሚያዝገው የሚያስጠላው ማለት ነው። ስለዚህ ንግስቷም ሊገጥማት የሚችለው እንደዚ አይነት ህይወት ነው ከባድ ነው ያለው ነገር። ስለዚህ ልጆቿን ታሳድግበት ለልጆቿ ትኖር። እንግዲህ ከፈቀደች ለሰኢድ ልጆችህን ማየት ነው በቃ አለቀ። ልጆቿን ታሳድግ ለልጆቿ ትኖር ንግስቷ ማለት ነው። ሀዋ ደግሞ እንግዲህ የውርደት ውርደትን ተከናንበሻል። የውርደት ውርደትን ተገደሽም ከሆነ ተገድጀ ነው ብለሽ መናገር ነው። በዚህ ልክ እንድትታረቁ እንድታረቅ ከፈለግሽ ብሎ ለምኖኝ ነው ምናምን ምናምን አይነት ማጭበርበር በጣም ነው የሚያስጠላው። ሀዋ የእውነት በጣም ወራዳ ሰው ነሽ። በጣም ማለት ነው። በጣም እርግጠኛ ነኝ። ሰላምም ሁላችሁም በእንደዚህ አይነት መልኩ ነው ንግስቷን የዞራችሁባት ማለት ነው። እና በጣም ታናድዳላችሁ፣ በጣም ታስጠላላችሁ ማለት ነው። አጠቃላይ ሶ ንግስቷን ተዋት። በቃ ሁላችሁም ተዋት፣ ተውኝ ብላለች። ተዋት፣ በቃ ነግዱ፣ እናንተ ሸቅሉ፣ ዝም ብላችሁ ማለት ነው። ይህ ነው ማለት የምፈልገው ቤተሰብ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ንግስቷን ይዘን ወደፊት፣ ፍትህ ለንግስቷ ማለት ነው። ምንጀምረውን ሌለው ነው ነገር ሁሉ በቃ ነቅተናል፣ ገብቶናል። ስለዚህ ላይክ፣ ሸር፣ ሰብስክራይብ አትርሱ። ወዳችኋለሁ። ባይ ባይ።